እውነት የገባው ተመስገን ነው። እሺ ሚዩት አርገ ምን ይገባልላዳት። ስለ ቆሞስ ሚዩት ያርጉት አይክፈቱ። ተሜ አታውራ አልተባልክም። አታውራ አላልኩም። ታዲያ ለምንድን ነው? አልጨርሱም ሳቸው እኛ እንትን ብለን በዛ ምን አይደለም። አታውራ አላልኩም። እታች ስጽፍ ያስገባው ነው። ኔ ስጽፍ በንግግ በጽሁፍ ከምትደቅም ገብተህ ብታወራ ብሎ በሚል ማለት ነው። ታዲያ ለምንድን ነው አቁም ያልኩህ? አርስት ጠብቅ አውራ። የእኛን የፕሮቴስታንቱን ለማውራት በቃ ሄደህ እኮ ሰላሳ ዓመት ፓስተር ነበርኩ ብላኝ ዋሽተ ብዙ ነገር አስጨብጭበሃል። ከፈለክም ቤት ክፈትና እኛን እኔን ጥራኝ፣ እመጣለሁ። የፕሮቴስታንት በቀለበት እንደናንተ ጋር አኑ ታቀኛለ እኔንም ዳጊንም ታቀናለ ኤፍሬምን አናቸውም ታቀናለ በዚህ ያለንን አቋም ፕሮቴስታንት በቀለበት ላይ አስደግሞ ምናምን ነገር ብልክ እዛው ከነ ድግምቱ ነው የምናስወጣው። አሁን ግን አያስቆምኩ። ለምንድን ነው ቀጥል የፈለግከው? እንደ ቃውስ ቀጥል፣ አርዕስቱን ጠብቅ አውራ፣ አትቀላቅል። ቴንኪው ተሜ፣ አሁን መቀጠል ትችላለህ። አርዕስቱን ጠብቅ አውራ። ከፈለክ ቤት ከፍተስ ጠራኝ፣ እንመጣለን። እሺ ኤርሚ፣ አሁንም ድሉን ከሰጠኝ ምንድነው መሰለ ለአንተ ቆሞስ፣ ለእኔ ደግሞ ፋሪስ የሚል ዩዘር ነው ያለው። ሲያወራ በተደጋጋሚ ምንም ማስረጃ አልጠየቀውም፣ እና ላወራበት መልስ ልመልስ። አሁንም ትክክል ካልሆንኩኝ ሚውት አርግ ይቀጥሉና፣ ለእኔ ቀስ ብለ አንድ ደቂቃ ስጠኝ በአግባቡ ልመልስ። እሳቸው ሲያወሩ ዘንዶ ልሶ መጀመሪያ መዘምራኖች ይዘምራሉ። መዘምራኖች ከዘምሩ በኋላ ዘንዶ ከጫካ እየመጣ የተርመሰመሰ ጸበል ልሶ ነው። እንዲያውም አቅጣጫ ጠቁመው፣ ሪጅን ጠቁመው፣ የት ወሎ ብለው ጠቁመው ነው እንዲህ ብለ ካወራህ ፋሪስ የሚል ዩዘርኔም አንተ ለእኔ ማስረጃ ልትሆን አትችልም። ለም ቢባል አንተ በራስ ስህተትና ውሸት ነብይ ነው ማምነው እኔ ውሸትና ስህተት የሆነ ሰው ለእኔ እውነት ሊሆን አይችልም። በተደጋጋሚ ስህተት ሲወራ የቡና ወሬ ነው እያወራችሁት ያላችሁ እንጂ ማስረጃ የላችሁም ነው። እሱን ፋሬስ የምትባለው ዩዘርኔም እስኪ ወሎ አካባቢ ጋር ዘንዶ እየተርመሰመሰ ሲቀምስ የነበረውን ጸበል በማስረጃ ከፈለክ በቪዲዮ ከፈለክ በጽሑፍ አሳየኝና ከዛ በኋላ ከአንተ ጋር አወራለሁ ካልሆነ ግን ጴንጤዎች ራሳቸው አጋንንት እያመለኩ የአጋንንት ማስረጃ እኔ ጋር አለ፣ ነው እሱን ደግሞ አሳይሃለሁ። እግዚአብሔር መንፈስ ቅዱስ የሥርዓት አምላክ ስለሆነ ሲያጠምቁም የሚከተሉት ቅዱሱን መንፈስ ያው ሌላውን ነው። እሱን በማስረጃ ያሳያሉ። አሳይ ካልከኝ የምትከተለው ግን፣ አንተ ግን የምታወራው ግን ሐሰት፣ የሐሰት አምላክ የሆነውን ክርስቶስ ኢየሱስን ስለሆነ ሐሰተኛው ኢየሱስን ስለሆነ እየዋሸ ከሆነ ተናገር፣ ካልሆነ ግን ማስረጃ አሳይ ነው ፋሬስ ዩዘርኔም። የኤርሚያስ ቆሞስ ቀጥል ስራት ያዝ አባቴ፣ አንደኮ አዳምጠኝ አባቴ። እኔ በኢትዮጵያ ኦርቶዶክስ ነው እንጂ ኤርሚያስ የሚባል ቆሞስ የሚባል አይደለም። ማለት ልማድ ነው አባቴ። አንድ ማዳመጥ ያለብህ አሁን እኔ ባይኔ ያየሁትን በጽሁፍ አንጣልኝ ካልከኝ መጻፍ ይቻላል ችግር የለው። እኔ ግን ባይኔ ያየሁትን እያወራሁ ያለሁት በትልቁ አርገው ኤርሚ፣ በትልቁ አርገው አዳም ተመስገን። እሺ አዳም ጠኛ መጀመሪያ አዳምጥ አትንቀጭቀጭ፣ አዳምጥ መጀመሪያ። እያልኩ ያለሁት ባይኔ ያየሁትን ህነ ቦታው አካባቢውን ቦታውን፣ ክፍለ ሀገር ሁሉ እያንዳንዱ እየተናገርኩ ነው። ለምሳሌ ቅድም ኤርሚ ሲጠይቀኝ እኔም በቪዲዮ ሰምቼው አይቼዋለሁ። አንዴ ኦርቶዶክሳውያን ወንድም እንደዚህ መቅደስ ይተኛል፣ እንደገና እኛ ስንመጣ ይሄዳል፣ ተመልሶ ይመጣል፣ ተረፈ መስዋዕት ይበላል ምናምን ሲሉ እኔ አይቼዋለሁ ቪዲዮውን። ግን እኔ አሁን ቦታውን ስላላወቅኩት ይሄ ነው ቦታ ማለት አልቻልኩም። ለምን ኤርሚያስ ጠይቄ እኮ አላቅም አልኩ። ለምን አላውቅማ፣ አላየሁትም። ቦታውን በቪዲዮ ግን አይቼዋለሁ፣ ማንም ሰው እንዳየው ማለት ነው። ግን ቦታውን ስላላወቅኩት፣ ይሄኛው ግን ባይኔ ያየው ስለሆነ ቦታው ላይ ስለተገኘሁኝ ነው እያወራሁት ያለሁት አሁን ቪዲዮ ያ ቪዲዮ ቀርጸው በነበር ልትለኝ ከሆነ ኦኬ ተሳስቻለሁ። ምን ያኔ ባንኜ ቢሆን ቀርጸው ነበር፣ ልክ ነህ። ነገር ግን ባይኔ ያየሁትን ነው የማወራ። ዘማሪ ወጥተው ወይም ልብስ ለብሰው ይዘምራሉ አይደለም ያልኩት? ሲጀመር ማሰብ ያለብህ ተጠማቂዎቹ ግን ተሰብስበው፣ አድማቂው አለ፣ ተጠማቂው አሉ፣ ይመጣሉ። ሴቱ ተሰብስበው፣ ወንዱ የሚጠመቀው ሰዎች ዙሪያው ሆነው ግን ይዘምራሉ፣ የጊዮርጊስን ያመሰግናሉ። ምን ይላሉ። ከዛ በኋላ ግን በጫካው ሲመጣ ራሱ ይሰማል ከዛ በኋላ መጣ ተብሎ ቀመሰው ተብሎ ከዛ ሲመለሱ ይታያል። ጫካው ራሱ እንትን ሲል ማለት ነው፣ ሲመሰምስ ማለት ነው። ከዛ በኋላ ሰው ቃድማቂ ይገባል፣ ያጠምቃል። ያየሁትን ነው የማወራው፣ በዐይኔ ያየሁትን ያላየሁትን ግን ቦታውን ያላወቅሁት ግን ቅድም እንዳልኩትም አላወኩትም አላወኩትም። አሁን ስለ ኤርሜ ቆሞ እንትና የምትለው ሲጀምር አንተ ኔ ማወቅ አይጠበቅብም፣ እኔም አንተን ማወቅ አልፈልግም፣ ላቀም አልፈልግም። አንተማ አይደለም ስልጣንም ሰጠኝ እኔ የሰጠኝ ሊቃነ ጳጳስ እንጂ ተመስገን አሁን ከጴንጤ ኮብሎ የወጣ ደማስ አይደለም። ለእኔ እንትን እውቅና የሚሰጠኝ ብሰጠኝም ባሰጠኝ ምንም ነገር የለም። ሲጀመር ማለት ነው ይሄ ማወቅ አለበት። በዓይኔ ያየሁትን ነው እያወራ ያለሁት። ይሄ ደግሞ ኔ ሟሽበት ቅድም ብያለሁ ሟሽበት አንዳች ነገር ሊኖር አይችልም። ምንም ጥቅም አላገኝም። በዓይኔ ያየሁትን ግን እሱ ሲያነሳ ትክክል ነው። እኔም በዓይኔ ያየሁት ሁለት ቦታ ላይ አይቻለሁኝ። እውነታዊ የሆነ ለምን አንደኛው እዚያው ቆሎ ተማሪ ቤት ስለነበርኩበት አንደኛው ደግሞ ቤተሰብ ላስጠምቅ ስለርኩበት ቦታ ሁለቱንም ስለማቃቸው ማለት ነው። እኔም እኔን ብትጠይቅ ፋሬስ ማን ነው ብትል አቡነ ኤርሚያስን ጠይቅ። አቡነ ኤርሚያስን ያመነኮስኩ አባት ነኝ እኔ። ለንገር አይደለም አቡነ ኤርሚያስ አሁኑ ጳጳስ ስለመሆናቸው ያመነኮስኳቸው እኔ ነኝ ብታምንም ባታምን ማለት ነው። እና በዚህ መልኩ ነው ማየት ያለብልልፈልጌ ነው። ኤርሜ ጨረስክ? ፋሬስ ከጨረስክ እቀጥላለሁ። ኤርሜ በጨዋነት ስለማመን ኦርቶዶክሳዊነት ጨዋነት ስለሆነ ልቀጥልህ፣ ጨርሻለሁ። በጣም እሳቸው በአይን ያዩትን በቤተ ክህነት አስተዳደር ውስጥ የደብረ አስተዳደር ስለነበሩ አዩ። ኦኬ፣ እኔ ቀጥዬ አሁን ቪዲዮ ስለማሳይ ማለት ነው አንተ የምትናገረውን ተናገር፣ በደንብ ላስጨርስ ስለፈለኩ ነው። እሳቸው አየሁ ብለው አሉ። ቆይ አታቋርጠኝ፣ አየሁ ብለው አሉ። አየሁ ብለው ሲሉ የእሳቸውን ውሸት ላሳይ ብለህ መጣህ። አንተ የምታሳየው አንተ በቦታው ላይ የጠሩትም ቦታ ቦታ ጠርተዋል፣ ልብ በል። የጠሩት ቦታ ላይ ያለው ነገር ይኸው ቦታው ይሄ ነው። እዚህ ቦታ ላይ ምንም አይነት ዘንድ የለም ብለህ አንተ የቪዲዮ ማስረጃም የጽሁፍ ማስረጃም አላቀርብክም። እሳቸው አየው ብለህ ያሉትን አንተ አላዩም ውሸት ወትን ነው ብለህ አልክ። ባለፈው ግን እዚህ ቤት ላይ ገብተህ ስለ ግሼን ማርያም፣ ስለ መስቀሉ ስጠይቅህ ምንድን ነው ያልከኝ? ስለ መስቀሉ። አድምጠኝ፣ አድምጠኝ፣ አድምጠኝ፣ አድምጠኝ፣ አድምጠኝ፣ አድምጠኝ፣ አድምጠኝ፣ አድምጠኝ፣ አድምጠኝ፣ አድምጠኝ፣ አድምጠኝ፣ አድምጠኝ፣ አድምጠኝ አላየህም ብዬ ተከራከርኩ። ውሸታም ነህ ብዬ ያልኩ በአይን ስላየህ አንተ አይን ምስክር ነህ። እኔ ከመጽሐፍ አንብቤ ነው፣ አንተ ግን ሄደህ ስላየኸው፣ ርዝመቱ እንኳን ምን ያህላል ብዬ ስልህ፣ እኔ ልለካ አልሄድኩኝም ልመዝን አልሄድኩኝም እግዚአብሔርን አልለካውም አልክ። እግዚአብሔርንና እንጨትን እንኳን ለጌታ ያላወቅህ ሰው ማለት ነው። እኔ ያልኩህ ግማደ መስቀሉ ጌታ የተሰቀለበት ዕጸ መስቀሉን ነው። እግዚአብሔርን አልለካውም በሜትር የሚለካ አይደለም የእኛ አምላክ። በባለፈው ላይ የመጣው ኤርሚያስ ቤት ነው። ኦኬ አንተ ግማደ መስቀሉን በአይኔ አይቻለሁ ብለህ ስትለኝ አላይህም፣ አንተ ውሸታም፣ አንተ ቀጣፊ አልኩህ። አላልኩህም አላልኩህም? ምን ይመስላል? ምንድነው ከለሩ? የእንጨቱ ቫርኒሽ ተለቅልቋል ወይስ በወርቅ ተለብጧል ብዬ አልጠየቅኩም። አይቻለሁ በአይኔ ብለህ ስትለኝ፣ ኦኬ በስጋ ያየ ሰው ካነበበ ሰው ይልቅ የተሻለ ይናገራል እርዝመቱ እንኳን ነገሬ ብዬ ስል አልናገርም። እግዚአብሔርን ገምቼ ለክቼ አላቆም ብለህ እግዚአብሔርና እንጨትን እንኳን ለይተህ አላወቅም። እሺ እሳቸው የደብረ አስተዳደር ናቸው። ያው ለመሰለ አሁን በቃ ቻው ካልክ ተሚዬ ቻው፣ እኔን አቋርጠኝ አለም ቻው ብለህ ብትለው ጋ ልበቃ ንዩ ተባረክ። ለዚያ እንደዚህ ነው በመረጃ የሚዝም አለ እዚህ ቤት ተናገሩ